ሰላም ሰላም፣ የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ ተመልካቾቼ እንዲሁም ደግሞ አድማጮቼ፣ በዛሬ ቆይታችን የምናየው አንድ ሰው ፌጦንና የፌጦ ቅጠልን ቢጠቀም ሊያገኛቸው የሚችላቸውን የጤና በረከቶች ይሆናል ማለት ነው። በአንዳንድ አካባቢዎች ሀሊም ወይም ደግሞ አሊቭ በመባል የሚታወቀው ፌጦ ወይም ደግሞ በሳይንሳዊ ስሙ ሊፒዲም ሳቲቭ በንጥረ ነገሮች የተሞላ ጥቃቅን ፍሬዎች ወይም ደግሞ ሲድስ ነው ብሎ መጥራት ወይም መናገር ይቻላል ማለት ነው። ፌጦ ዝቅተኛ የካሎሪ ይዘት ያለው ሲሆን እንደ ቫይታሚን ኤ፣ እንዲሁም ደግሞ ቫይታሚን ኬ በተጨማሪም ኦሜጋ ስሪ እና ኦሜጋ ሲክስ ፋቲ አሲዶችን ያሉ ጠቃሚ ንጥረ ነገሮችን በውስጡ ይይዟል ማለት ነው። የፌጦን ፍሬ ሆነ ቅጠል መጠቀም በርካታ የጤና ጥቅሞች እንዳሉት ጥናቶች ያስረዳሉ። የገንቢ ንጥረ ነገሮች መገኛም ነው ማለት ነው። ፕሮቲን፣ አይረን ወይም ደግሞ ብረት፣ ካልሲየም ቫይታሚን ሲና ፋይበር መገኛ ምንጭ ነው ብሎ መናገር ይቻላል ማለት ነው። ፌጦ ሳይንስ ያረጋገጣቸው ካንሰርን ጨምሮ የደም ቅባት ወይም ደግሞ ኮሌስትሮል፣ በተጨማሪም የደም ግፊትን በሽታዎች በመቀነስ ረገድ አንቱታን አትርፏል ማለት ነው። በተለይም ፌጦን በመጠኑ መውሰድ ምንችል ከሆነ የተለያዩ የጤና ጥቅሞችን ልናገኝ እንችላለን ማለት ነው። ስለዚህ ከዚህ በማስከተል የምናየው የፌጦ ዋና ዋና ጥቅሞችን ይሆናል ማለት ነው። አንደኛ ፌጦ በአይረን የበለጸገ መሆኑ ፌጦ በከፍተኛ የአይረን ይዘቱ የታወቀ ነው። ይሄም በብረት ማነስ ምክንያት የሚከሰትን የደም ማነስ በሽታ ለማቆም ይረዳል። ከፍተኛ የብረት ማዕድን የያዘው ፌጦ በአንጀታችን ውስጥ በቀላሉ ስለሚመጠጥ በደም ውስጥ የሚገኘውን የሂሞግሎቢን መጠን ይጨመራል ማለት ነው። በተጨማሪም ሂሞግሎቢን ለማምረት የሚረዳ ሲሆን የደማነስ ችግር ላለባቸው ሰዎች እጅግ በጣም ጠቃሚ ነው ማለት ነው። አብዛኛውን ጊዜ ፌጦ ከወሊድ በኋላ እንዲሁም ደግሞ የወር አበባ ለሚያዩ ሴቶች አይረን በተለያየ መልኩ ስለሚያጡ እንዲወስዱት በእጅጉኑ ይመከራል ማለት ነው። ይህ የመጀመሪያው የፌጦ ብንጠቀም ልናገኝ የምንችለው የጤና በረከት ነው። ሁለተኛ ከፍተኛ ፕሮቲን ይዟል። ወደ 25 ፐርሰንት የሚጠጋ ፕሮቲን ይዟል። ይህም የጡንቻ ጥገናን የበሽታ መከላከያ ስርዓትን እንዲሁም ደግሞ አጠቃላይ የሴሎችን ተግባር ይደግፋል። ጠቃሚ የሆኑ የተለያዩ አሲዶችን ማለትም ፋቲ አሲድ፣ አስፓርቲክ አሲድ፣ ግሉትሚክ አሲድ፣ ኖሊክ አሲድ፣ ኦሊክ አሲድን፣ ኦሜጋ ስሪ ፋቲ አሲድ በውስጡ የያዘ በመሆኑ የደም ግፊትን ይቀንሳል ማን ነው የተፈጥሮ የበሽታ የመከላከል አቅምንም በእጅጉኑ ያጠናክራል። ምክንያቱም እነዚህን የተለያዩ የአሲዶችን በመያዙ ማን ነው ከበሽታ መከላከል አቅምን ከማጠናከር በዘለለ የደም ስኳር መጠንን ይቀንሳል። ለአእምሮና ለልብ ጤና ከመጠበቅ በተጨማሪ ድባቴና ጭንቀትን ያስወግዳል ማለት ነው። ማን ማለት ነው ፌጦን ወይም ደግሞ የፌጦ ቅጠል የምንጠቀም ከሆነ ማለት ነው። በሶስተኛ ደረጃ የምናገኘው በሽታ የመከላከል አቅምን ይጨምራል። በቫይታሚን ሲ እንዲሁም ደግሞ አንቲኦክሲዳንት የበለጸገ ስለሆነ በሽታ የመከላከል ስርዓትን ይደግፋል። እንዲሁም ደግሞ ሴሎች ከኦክሲደንት ጉዳት ይከላከላሉ ምክንያቱም አንቲኦክሲዳንትን የተለያዩ ፍሪ ራዲካልስ ብለን የምንጠራቸው ወይም ደግሞ ነፃ ጎጅ ታዋሲያን ብለን የምንጠራቸውን በማስወገድና ውጥረትን በመቀነስ የተሻለ በሽታ የመከላከል ስርዓትን ጠንካራ እንዲሆን ስለሚያስችል ማለት ነው። አራተኛ ላይ የምናገኘው የአጥንት ጤንነትን ይደግፋል። ለአጥንት ጥንካሬ እንዲሁም ደግሞ ኦስቲዮፖሮሲስ ለመከላከል ወሳኝ የሆኑትን ካልሲየም፣ ማግኒዚየምና ፎስፈረስ በውስጡ በመያዙ ጠንካራ አጥንት እንዲኖርን ደግሞ ኦስቲዮፖሮሲስ የሚባለው የህመምን ከአጥንት ጋር ተይዞ የሚመጣ ህመም እንዳይከሰት በእጅጉኑ ያግዛል ማለት ነው። አምስተኛ ላይ የምግብ መፍጫን ይረዳል። ሙሲሌጅ በውሃ ውስጥ ሲነከር ጀል የመሰለ ንጥረ ነገር የምግብ መፍጫን ለማቃለር ይረዳል፣ እንዲሁም ደግሞ የሆድ ድርቀትን ለማስታገስ እንደ ተፈጥሯዊ ላክስቲቭ በመሆን ይሰራል። ፌጦ ለአንጀትና ለሆዳ እቃ ህክምና ተመራጭ ነው። ለተቅማጥ፣ ለሆድ ድርቀት፣ ለምግብ ያለ መንሸራሸር ወይም ደግሞ የመፈጨ ችግር ሁነኛ መፍትሄ ነው ብሎ መናገር ይቻላል ማለት ነው። በተለይም ደግሞ ፌጦን በፍትፍቱ የምንመገበው ከሆነ ማለት ነው። ስድስተኛ የጡት ወተትን ይጨምራል። በተለይ በወሊድ ጊዜ የጡት ወተት ለሚያስቸግራቸው እናቶች ፌጦን በፍትፍት መንገድ የሚቻል በተለያየ መንገድ ቢጠቀሙት ምን ያረጋል ማን ነው? ጡታቸው የተሻለ ወተት ለልጆቻቸው እንዲሰጥ ወይም እንዲያገኙ ያስችላል ማለት ነው። በተለምዶ ፋይቶ ኢስትሮጅን እና በአይረን ይዘቱ ምክንያት በሚያጠቡ እናቶች ላይ የወተት ምርትን ለማሳደግ በእጅጉኑ ትልቅ አስተዋጽኦ እንደሚጫወት በሳይንሳዊ ጥናት የተረጋገጠ ጉዳይ ነው ማለት ነው። በተለይም አዲስ ለወለዱ የጡት ወተት ለሌላቸው ሴቶች በእጅጉን የሚመከር የፍራፍሬ ወይም ደግሞ የሲድ አይነት ነው ማለት ነው። ሰባተኛ ላይ የወራባ ውደትን ለማስተካከል ይረዳል። በኤስትሮጂኒክ ባህሪው ምክንያት የሆርሞን ሚዛን እንዲጠብቅ ያደርጋል። ይህም ቋሚ ያልሆነ የወራባ ውደትን ለማስተካከል ያግዛል ማለት ነው። ስምንተኛ ላይ ለልብ ጤና ጥሩ ነው። ኢንፍላሜሽንን የሚቀንሱና የልብ ጤናን የሚያሸሽሉ ኦሜጋ ስሪ ፋቲ አሲድ እንዲሁም ደግሞ አንቲኦክሲዳንት በውስጡ ይዟል ማለት ነው። ዘጠነኛ ላይ የምናገኘው የአንጎል ተግባርን ያሽላል። ፎሊክ አሲድ፣ ቫይታሚን ኢ፣ አይረን ወይም ብረት በውስጡ ይዟል። እነዚህም ሁሉ በአንድነት ለተሻለ የግንዛቤ ተግባር ወይም የማሰብ ችሎታ አስተዋጽኦ ያደርጋሉ ማለት ነው። አስረኛ ላይ የቆዳና የፀጉር ጤናን ያሽላል። ጤናማ ቆዳ እንዲወጣ፣ እንደገና እንዲታደስ፣ እንዲሁም ደግሞ ጠንካራ ፀጉር እንዲኖረን ድጋፍ የሚሰጡ በአንቲኦክሲዳንት አይረንና ፕሮቲን የበለጸገ ነው። በፀሐይ የተቃጠለ ቆዳ፣ የተቆጣ ቆዳ፣ ደረቅ ቆዳ ካለዎት የተፈጨ ፌጦ ከማር ጋር ቀላቅለው ይቀቡት። ችግሩን ምንድን ነው ማለት ነው ለማስወገድ ያግዛል ማለት ነው። ከተቀቡ በኋላ ከተወሰደቃ በኋላ መታጠብ አለበት። አስራ አንደኛ ላይ ለመተንፈሻ አካል ክልን መፍትሄ ይሰጣል። ጉንፋንን፣ አስም፣ ሳል፣ ራስ መታት፣ የጉሮሮ ቁስል ካስቸገሮት ሁለት ማንኪያ ፌጦ ፈጭተው አድርገው ከማር ጋር መለወስ ይዋጡት። ስለዚህ ምንድን ነው ማለት ነው ይህም በማድረገው ጉንፋንን እና ከመተንፈሻ ጋር ችግሮችን ለማስወገድ ያግዛል ማለት ነው። አስራ ሁለተኛ ላይ ጸረ ብግነትና በቫይታሚን ሲ ስለያዘ በአየርና በኬሚካል ሳቢያ የሚከሰትን የካንሰር አይነት ነጥሎ ይዋጋል። የህዋሳትን ውድመት በመከላከሉም ያለ ዕድሜ ማርጀትን ይከላከላል ማለት ነው። እንዳጠቃላይ ፌጦን በምናይበት ሰዓት ፌጦ በንጥረ ነገሮች የበለጸገ በመሆኑ በሽታን የመከላከል አቅምን የማሳደግ ክብደትን የመቀነስ የሰውነት አካልን ክፍሎች ተግባራቸውን በአግባቡ እንዲያከናውኑ የማገዝ እብጠትን የመከላከል በተጨማሪም የልብ ጤናን የመጠበቅና መሰል ጥቅሞችን ይሰጣል ማለት ነው። በተጨማሪም የሆድ ድርቀት ለመከላከልና የምግብ አለመፈጭ ችግርን ለመቅረፍ እንዲሁም ለምታጠባ እናት የጡት ወተት መጠንን እንዲጨምር የማድረግ ጥቅሞች እንዳሉት የተለያዩ መረጃ ምንጮች ይጠቁማሉ ማለት ነው። እንዲሁም ደግሞ የስኳር በሽታን፣ የአጥንት ስብራትን፣ አስምን፣ የሆድ ድርቀትን፣ አንዳንድ የካሰር አይነቶችን ለማከም የሚያገለግሉ ጤናማ የመከላከያ ባዮ አክቲቭ ውህዶች አሉት ማለት ነው። ፌጦን አዘውትሮ መመገብ የአንጀት እንቅስቃሴን መደበኛ ለማድረግ የሚደር ሲሆን በተጨማሪም ህፃናት ሆዳቸውን ሲታመሙ ፌጦን ከውሃ ጋር በመቀላቀል ቢሰጣቸው ከሆድ ህማቸው እንደሚያገግሙ በተለያዩ ጥናቶችና መረጃዎች ተራግጠው ማለት ነው። ፌጦ አስፈላጊ የሆኑ የቅባት አሲዶች እንዲሁም ደግሞ አሚኖ አሲዶችን በተጨማሪም እንደ ብረት፣ ፖታሽየም እንዲሁም ደግሞ ካልሽየም እና ሌሎች እንደ ፎስፎረስ ያሉ ማዕድናትን በውስጡ ይዟል። በምግብ ማምረቻ ኢንዱስትሪዎች እንዲሁም ደግሞ በባህላዊ የምግብ ዝግጅቶች ውስጥ ፌጦ አልፎ አልፎ ጥቅም ላይ ቢውልም ለጤና ከሚሰጠው ፋይዳ አንፃር ግን በሰፊው ጥቅም ላይ መዋል እንዳለበት የዘርፉ ጥናቶች ያስረዳል ማለት ነው። መጥፎ የሰውነት ጠረንን ከማስወገድ በተጨማሪም የፀጉር መነቀልን ይከላከላል፣ እንዲሁም ደግሞ የአይን ጤናን ያሻሽላል ማለት ነው። ስለዚህ ፌጦን በመጠቀም ከላይ የዘረዘርናቸውን ዘርፈ ብዙ የጤና በረከቶችን ማግኘት እንችላለን ማለት ነው። ነገር ግን አንዳንድ ጥንቃቄዎችን ማድረግ ደግሞ ይጠበቅብናል ማለት ነው። ፌጦን ከመጠቀማችን በፊት በምንጠቀምበት ሰዓት ነፍሰ ጡር እናቶች ማህፀን የማነቃቀት ውጤት ስላለው ፌጦን በከፍተኛ መጠን ከመውሰድ መቆጠብ አለባቸው ማለት ነው። በተጨማሪም ከመጠን በላይ ሲወሰድ የሆድ መነፋት ወይም ደግሞ ተቅማጥ ሊያስከትል ይችላል። ማን ነው። ስለዚህ ፌጦን በምንወስድበት ሰዓት ማን ነው፣ በተመጣጠነ መንገድ ወይም ደግሞ የምግብ አሰራር ሂደቱ በሚፈቅደው መንገድ ሊሆን ይገባል ማለት ነው። የተከበራችሁ አድማጭ ተመልካቾቼ ፌጦን በተመለከተ ያዘጋጀነው የጤና ጥቅሞች ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላሙ ነው።